እሺ እንደዚያ አድርጊ። ቆይ አትውጭ፣ አትውጭ። ቆይልንጋራው ቆይ ቆይቆይ እንዳትወጪ። አሁን ሶስት ፎቶ ነው የምንሰራውን አንዱ ሁለቱ የባለፈው ሁለቱም የሰሩ የእንትን ማለት ነው። የቤቢ ሻወር ሶስት ነው የምንሰራው እዚ እንዳለ